የልጅስየ ተከታታይ ድራማን ተጠንቀቁ። ተመልከቱ፣ የልጁ አይን እዚህ ጋር ወደ ጥቁርነት ይለወጣል። የሆነ መንፈስ ፕሮሰስ ሊያደርገዋል። ራሱ መንፈስ ነው ማለት ነው። እና ይህ ሲም በቀጥታ የተወሰደው ከኢንቱ ደባድላንድስ ነው። ማስተርቤሽን ምንድን ነው? ይህ ነገር ራስን እንድንጠላ፣ ራሳችንን ወደ መጥፎ ነገር ውስጥ እንድንከት የሚያደርግ እጅግ በጣም ክፉ ነገር ስለሆነ በበርሜል ቅዱስ ጊዮርጊስ ምንድን ነው የተፈጠረው? በርሜል ቅዱስ ጊዮርጊስ ገንዘብ እንዲገባለት የበለጠና ልማቶች እንዲሰሩ ያን ስለ ልማት ማን ያሰባሰብ፣ እንዴት ያሰባስበው፣ ነገሮች ባይገቡኝም የአካባቢ ሰበካዎች፣ ሊቀጳጳስ ዲያቆኖች መኖራቸውን ቼክ አድርጌ እዛ ላይ ተጨምሬ እንዲሰባሰቡናል በኔ በኩልም ሳንቲሞች ገብተዋል። ሁሉም ሰው አሰባስቧል። ከዛ ውጭ እንግዲህ ውስብስብና እኛ የማናውቃቸው ከኛ አቅም በላይ ያሉ አንዳንዶች በውስጥ መስመር የተጓዙ ይኖራሉ። ይህን ነገር መግለጽ አንችልም እና የነበረው ቆይታ የነበረ ጳጳሳት ሽምግልና ለምን ይላካል? ነው እንዲህ እንዲ አይነት የሀገር ሽማግሌዎች፣ ታዋቂ ሰዎች፣ ካህናት ናቸው እንጂ ልጃቸውን ለልጃችን ብለው የሚሄዱ ሊቃነ ጳጳሳት በዚህ ነገር የሉበትም። የእነሱ ስራ ጋብቻውን ከቤተ ክርስቲያን ተገኝተው ተክሊል መፈጸም፣ ቅዳሴ ቀድሰው ማቁረብ፣ በሃይማኖት አንድ ማድረግ ቀለበቱን እንዲሁ ቀለበቱ የሃይማኖት ምሳሌ ስለሆነ በዚህ ማጓሀድ እንጂ እነሱ ለማጨት መንደር ለመንደር አይዞሩም። የተወዳች ቤተሰቦቻችን በዛሬ መረጃችን እጅግ ጥብቅ የተባለ መረጃ ወደ እናንተ እየመጥቻለሁ። በተለይ ተከታይ ድራማ የምትመለከቱ ካላችሁ ለእናንተ ማሳሳቢ የሆነ መረጃ ከበርሜል ቅዱስ ጊዮርጊስ ጋር በተገናኘም የደረሰን መረጃ አለ። ታዲያ ላይክ ናሽን ማድረግ ጀምሩ። በቀጥታ ወደ ቪዲዮ ጥንክሮቻችን አምራል። በስማ ወወልዶ መንፈስ ቅዱስ አህዱ አምላክ አሜን የፍጥረታት ሁሉ አባት የሰማይና የምድር አስገኛ ጋይስታለም ቅዱስ ስላሴ ክብር ምስጋና ይድረሰው ወላዲተ ቃል ማምላክ አቆራይ ተማት አሊ ተምረት ቅዱስ ተቅዱሳን ንጽህተ ንጹሃን ማርያም ውዳሴ ክብር ይድረሳት ቅዱሳን እንደያማረግና ክብራቸው ምስጋና ይድረሳቸው እንዴት አላችሁ እንዴት ቀያችሁ እንዴት ሰነበታችሁ ቤተሰቦቻችን ሰላም እግዚአብሔር ባላችሁበት ቦታ ሁሉ ይብዛ እጅግ ጥብቅ የተባለ መረጃን ያመጣወት ላይክ በማድረግ ሁላችሁም እንድትጀምሩ ነው የምፈልገው። ምክንያቱም አሁን አሁን በተከታታይ ድራማ እየታዩ ያሉ ነገሮች አሉ። በተለይ ልጄስ የሚለው ድራማ ትንሽ አደገኛውን ነገሮችን ይዞ መጥቷል። ምናልባት እይታይ ነው፣ እናንተ ግን ትኩረት ሰታችሁ ልትመለከቱበት ትችላላችሁ ብዬ አስባለሁ። ከበርሜል ቅዱስ ጊዮርጊስ ጋር በተገናኘም እንዲሁ የደረሰን መረጃ አለ። ስለዚህ እናንተ መረጃው ላይክ እና ሼር በማድረግ ሀሳብ አስተያየት በመስጠት ጀምሩልኝ። በቅድሚያ ግን ከሰሞኑ ጳጳሳት ለሽምግልና ሲላኩ እናያለን፣ እና የእንታ ማዕበል ፈጠነ ጳጳሳት ለሽምግልና ይላካሉን ጥያቄ አቅርበው ይመልሳሉ። አድምጠን እንመለስ። ምን እሱ ይላካል? ሊቃነ ጳጳሳት ካህኑ ነው የነፍስ አባቱ ነው የሚላከው። ይሄ ለካህናት የሊቃነ ጳጳሳት ከቤተ ክርስቲያን ተገኝተው ተክሊል ያደርጋሉ እንጂ አንድ ልጅ ለማጨት መንደር ለመንደር አይዞርም። ሽምግልና ይከለከሉ። ማስታረቅ የእነሱ አስታራቂ ስለሆኑ አራቀያን ሁለ ለክርስቶስ ናቸው። ኢየሱስ ክርስቶስ የሾማቸው እንዲያስታርቁ ነው። ግን ይህ ለተራ ነገር አንዱን ትልቅ ሊቀጳጳስ ሂደው ልጅ ጩልኝ አይባልም። ማለት ማረጋቸውን አይፈቅድም። ማዕረግ ቤተ ክርስቲያን ትልቅ ነው። እንዲህ እንዲህ አይነት የሀገር ሽማግሌዎች፣ ታዋቂ ሰዎች፣ ካህናት ናቸው እንጂ ልጃቸውን ለልጃቸውን ብለው የሚሄዱ ሊቃነ ጳጳሳት በዚህ ነገር የሉበትም። የነሱ ስራ ጋብቻውን ከቤተ ክርስቲያን ተገኝተው ተክሊል መፈጸም፣ ቅዳሴ ቀድሰው ማቁረብ፣ በሃይማኖት አንድ ማድረግ ቀለበቱን እንዲሁ ቀለበቱ የሃይማኖት ምሳሌ ስለሆነ በዚህ ማጓሃድ እንጂ እነሱ ለማጨት መንደር ለመንደር አይዞሩም። እንደዚህ አይነት ነገር አይፈቀድም። ምናልባት እንዲሁ ለመኮነ የምንለው ነገር አለ የሆነ እነሱን የሚያስፈልግ ነገር ቢኖር ሊሄዱ ይችላሉ እንጂ እንዲያው ዝም ብሎ የኔ ማዕረግ ከፍ እንዲል አቡነ ገሌን ለአጭተኛ ለላክ ተብሎ አይላኩም ነው ሊቃነ ጳጳሳት። ያ ለአንድ ጎረምሳ ሴት ማጨት መንደር አይሄዱም ነው መንደር ለመንደር አይሄዱም። ስራቸውም አይደለም ለዚህ አይደለም የተሾሙት። የነሱ ስራ ቤተ ክርስቲያን ተግሊል መፈጸም ነው እንጂ እዚያ ሄደው ማጨት አይደለም። እሱ የሀገር ሽማግሌዎችና የንስሐ አባቶች የካህናት ስራ ነው የሚሆነው ማለት ነው። እነሱ እዚያ ሄደህ ዘር መቁጠር አለ? እነሱ ዘር ሲቆጥሩ ይኖራሉ እንዴ? ከገሌ ከገሌ የተወለደ አባቱ በዚህ መልኩ የታወቀ ብሎ እኮ ነው አደለ? በሀገር ባህል የሚታጨው እንደዚያ እንደዛ ነው አይደል? ይህን ያህል ሀብት አለው፣ ይህን ያህል ንብረት አለው። እዚህ ውስጥ ምን አገባቸው? እነሱ እነሱ እኮ የቤተ ክርስቲያን አይኖች ናቸው። አይን እግዚአብሔር ናቸው የእግዚአብሔር አይኖች ናቸው እንጂ ስጋዊ ጋብቻ ስጋዊም መንፈሳዊም ነው። ግን በአብዛኛው ወደ ስጋዊ ያደላ በተለይ የሽምግልና ስርዓቱ እንደ ሀገራችን ባህል ስታዩ ወደ ስጋዊ ነገር ያደላል። ስለዚህ ከዚያ ሄደው በቃ ይህንን ነገር ሲያከናውኑ ማዋል የነሱ ስራ አይደለም እንዴ? ከተጋቡ በኋላ ባይሆን እንዴ ከተጣሉ ማስታረቅ ይገባቸዋል። እምቢ ካለች እምቢ ካለ እንዴ ቢያስታረቁ ቢያወግዙ ይገባቸዋል እንጂ በዚህ በፍቅር መካከል እነሱ አንደኛ ያውቁትም እኮ ይሄ እንደ ዝም ብሎ ይመስለናል እንጂ አሁንኛ እንኳን እነሱ እኛ የቄስ ተማሪዎች እንኳን አናውቀውም፣ ይሄን ጉዳይ አናውቀውም። እውነት ለመናገር ማለት ነው ይህንን የሚያውቁት ከዚያ በፊት በትዳር አርባ ዘመን ሀምሳ ዘመን የኖሩት ካህናት፣ የሀገር ሽማግሌዎች የሆኑ እንደሆነ ነገሩን ባህሉን ያውቁታል። እነሱ እኮ አያውቁትም። ደናግላን አደሉ ሊቃነ ጳጳሳት። ስለዚህ ደናግላን ከዚያ ውስጥ ሄደው እንዴት አድርገው እንትን ይላሉ። ቢሄዱም እንኳን የእነሱን ማዕረግ አይጨምርም ዝቅ ያደርጋቸዋል እንጂ የቤተ ክርስቲያኑን ማዕረግ ዝቅ ያደርጋል። ይንታ ማዕበል ፈጠነ ጳጳሳት ለሽምግልና አይላኩም በማለት ነግሯል። እውነት ለመናገር ጥያቄ የሚፈጥሩብኝ ነገሮች ነበሩ ከመምህራኖች እስካገኝ እስክሰማ ድረስ በሚል ዝም ነው ያልኩት፣ እና አሁን ተመልሶልኛል። ጳጳሳት በቤተ ክርስቲያን ከፍተኛ ቦታ የተሰጣቸው የሐዋርያት ምትኮች ናቸው። የሐዋርያት ምትኮች ናቸው። አሁን ለምሳሌ ሲኖዶስ ሲባል የሐዋርያት ጉባኤ ነው። ሐዋርያት የሚሰበሰቡበት ስብሰባ ማለት ነው። አሁን ቅዱስ ሲኖዶስ ስንል የሐዋርያት ምትክ የሆኑ ጳጳሳት የሚሰባሰቡበት ቅዱስ የሆነ ስብሰባ ማለት ነው። ስለዚህ የጳጳሳት ክብርና ልዕልና በዚህ ደረጃ ከፍ ያለ ነው እና ለሽምግልና ለክርስትና እንዲህ እንዲህ ለመባል መሄድ እኔ ከብደኛ፣ እኔ አላውቅም እንዴት እንደሆነ አላውቅም፣ ግን አግባብነት አለው ብዬ አላስብም። የእንታ ማበል ፈጠነ በስፋት ገልጠውልናል። ከማስተርቤሽን እና ሴጋ ከሚባለው ወይም ደግሞ ግለወሲብ ከሚባለው ጋር በተገናኘ ወንድማችን ልደተቃል እንዲህ ይልናል ማስተርቤሽን ወይንም ደግሞ ግለወሲብ ወይም ራስን በራስ ማርካት ስለሚባለው ነገር ዛሬ እናወራለን። እንዴት ናችሁ? ተከታታዮቼ ሁላችሁም፣ ዛሬ የማነሳው አንድ ቤተ እምነት የሚመለከት ሳይሆን ሁሉንም ወጣቶች የሚመለከት ጉዳይ ነው። በዚህ ጉዳይ ብዙ ወጣቶች ተጠቂ ናቸው። አብዛኞቹ ከዚህ ሱስ መላቀቅ አቅቷቸዋል። ብዙ ሰው በዚህ ችግር ከመጠቃቱ የተነሳ እናም ደግሞ በዚህ ዙሪያ ላይ ያን ያህል በግልጽ ባለማስተማራችን ብዙ ሰዎች ከዚህ ነገር መውጣት እየፈለጉ መውጣት አልቻሉ ብዙዎቹ የተሰቃዩ ነው ያሉት። ብዙዎቹ ራሳቸውን በመጥላት ራሳቸውን ወደ ማጥፋት ወደ አልተፈለገ ነገር ውስጥ እያመሩ ነው ያሉት። ስለዚህ ነገር በግልጽ ማውራትና መወያየት እንዲጠይቅ ወይንም ደግሞ ማስተርቤሽን ወይንም ደግሞ በተለምዶ ሴጋ ተብሎ የሚጠራው ይህ ነገር እጅግ በጣም ክፉ ከመሆኑ የተነሳ አንድ ሰው በአንድ ጊዜ ከአምስት ከስድስት ጊዜ በላይ ራሱን በራሱ ሊያረካ ይችላል። ማግባት የፈለገ ማግባት እንዳይችል ያደርጓል። ባለትዳር ሆኖ ደው ከሚስቱ ጋር እንዳይደሰት ያደርጓል። ይህ ነገር ራስን እንድንጠላ ራሳችንን ወደ መጥፎ ነገር ውስጥ እንድንከት የሚያደርግ እጅግ በጣም ክፉ ነገር ስለሆነ ሁላችንም በግልጽ አውርተንበት፣ ምክንያቶች ውስጥ ምን እንደሆኑ ተነጋግረንበት ይህን ችግር መፍታት ይኖርብናል። ከዚህም ችግር መላቀቅ የምትፈልጉ ሰዎች ሁላችሁ ይህንን ቪዲዮ በጣም ብዙ ጊዜ ኮፒሊንክና ሽር ና ሼር እንድታደረጉት ኮዲ ይጠይቃል። በተደረጉት ጥናቶች መሰረትም ለዚህ ችግር ዋነኛ ምክንያት የሆነው ደግሞ ፖርኖግራፊ መመልከት ወይንም ደግሞ የወሲብ ፊልሞችን ማየት ነው። ይህንን በማየት ሰዎች ራሳቸውን በራሳቸው ወደ ማርካት ደረጃ ይመጣሉ። ስለዚህ በዚህ ጉዳይ ላይ እንዴት ማቆም አለብን እንዴት መፍትሄ ማምጣት አለብን የሚለው ላይ እንነጋግራለን። ችግሩ እጅግ በጣም ስር የሰደደ ነው። ብዙዎቻችን ስለማንነጋገርና በግልጽም ስለማናወራበት አብዛኞቹ በዚህ ነገር የተጠቁ ናቸው። ስለዚህ ከዚህ ነገር መውጣት የምትፈልጉ ይህንን ነገር ለአንዴና ለመጨረሻ መላቀቅ የምትፈልጉ ሁላችሁም ቪዲዮ፣ ኮፒሊንክ፣ ሼር አድርጉት፣ ለዓለም ሁሉ አዳርሱት። ዛሬ ማታ ላይ እንገባለን፣ እንመካከርበታለን፣ በተከታታይ ቪዲዮዎችን እንሰራለን። እናም ከዚህ ከግለ ወሲ ወይም ሴጋ ወይም ማስተርቤሽን ከሚባለው ነገር ወጣቱ እንዴት በቀላሉ መላቀቅ ስለሚችልበት ዋና ዋና ነጥቦች አንስተ እናወራለን። እንግዲህ የዚህ የማስተርቤሽን የሚባለው ነገር ወይም ደግሞ ግለውሲ የሚባለው ነገር በጣም ከባድ ነው። በጣም ከባድ ነው። ምክንያቱም የተለመድ የመጣ ነው። ወጣቶቻችንን እያጣን እየመጣ እንገኛለን። አደገኛ የሆነ ሱስ ነው። እግዚአብሔር ከዛ አይጠብቅን። እኛም እንግዲህ በቀጣይ መረጃዎችን አካተል ለእናንተ እንደምናመጣ ከወዲሁ ለመግለጽ እንወዳለን። ወደ ቀጣይ መረጃ እናምራ። የድራማን በተመለከተ አንድ ነገር ላምጣላችሁ። ቃና ላይ የሚተላለፍ ከሰሞኑ በጣም በርካቶቻችን የምንመለከተው አንድ ድራማ አለ። ቀስ ቀስ እያለ የጨመረ የጨመረ የጨመረ የመጣ ልጄስ የሚል ተከታታይ ድራማ ማለት ነው። እንደምናስታውሰው እንግዲህ አንድ አምስት ክፍሉ ለሁሉም በዩቲዩብ ምናምን ተለቆ ነበረ። ከዛ በኋላ አምስቱ ክፍል ከታወቀ ከታየ በኋላ ቀልብ እንዲሳብ ተደርጎ ተመልሶ ወደ ዲኤስቲቪ ተመልሶ ነበረ። አሁን ደግሞ በቃና በኩል በድጋሚ በዩቲዩብ ተለቆ እያየ ነው እንገኛለን። ይሄ በጣም አደገኛ ቢስ የሚል የሆነ የጥንቆላ መንፈስ ካለበት እሳቤ ጋር አድርገው ያመጡት ነገር ግን በጣም በቀላል እይታ የታየ ነገር ግን በጣም በጣም ከባድ ሆኖ የመጣ አንድ ተካሄደ ድራማ ነው። በዚህ ላይ በጣም ትኩረት ያሸዋል። እውነት ለመናገር በዝምታ እያለፍነው ወይ ደግሞ ባለማወቅ ወይ በማድረቅ ብቻ እያለፍ ነው። ነገር ግን ክፉ የሆኑ ልምዶችን እየለመድን እንገኛል በተለይ ከሚሰሩት ከዚህ ከተምሌል ከሚያደርጉበት ወይ ደግሞ ፊት ለፊት ከሚያደርጉት ፖስተር ወይም ፎቶ ጀምሮ ያንዳንዱ ነገር በጣም የጥንቆላ ሀሳብ ያለበት አስጨናቂ ነገሮች የመዙበት የሆነ መቷል። ከጊዜ ወደ ጊዜ ከጊዜ ወደ ጊዜ ወደ ጊዜ ልጄስ ልጁን የሚፈልግ አንድ አባት አለ እዛ ላይ ትኩረት ያደረገ ስራ ነው። ተከታተል እንመለስና፣ ከውጭ ካለው ፊልም ጋር እንዴት እንደተገናኘ ያሳያቸዋል። ተመልከቱ፣ የልጁ አይን እዚህ ጋር ወደ ጥቁርነት ይለወጣል። የሆነ መንፈስ ፕሮሰስ እንዲያደርገዋል። ራሱ መንፈስ ነው ማለት ነው እና ይህ ሲም በቀጥታ የተወሰደው ከኢንቱ ደ ባድላንድስ ነው፣ በ2015 የተሰራ ይሄ ድራማ በውስጡ ሶስት ሲዝንስ አለው እና እዛ ፊልም ላይ ያሉ ተዋናዮች ወይንም አክተርሶች ከፍተኛ መንፈስ ሲዋሃዳቸው አይናቸው ወደ ጥቁርነት ይለወጣል። እዚህ ጋር ላሳያችሁ እንደምታዩት ማለት ነው። ከዛ በጣም ፓወርፉል ይሆናሉ፣ መርሲለስ ይሆናሉ፣ ምህረት የለሽ ይሆናሉ ማለት ነው እና ደ ሴም ቲንግ የቤስም ድራማ ከኢንቱ ባድላንድስ የተወሰደ ነው ማለት ነው። አያችሁ ይሄ ልመምድ ምን ታስቦ ነው? የፊልም ኢንዱስትሪውን ወዴት ሊቀየር ነው? ለዚህ ነው አስተማሪም ከሆነ ፊልሙ አገራችን ላይ ነው ተኮር ማድረግ ያለበት ማውጣት ያለበት አገራችን ውስጥ የሚሰሩን ዊችክራፍት ነው ማጋለጥ ያለበት በፊልም በኩል ብዙ ነገር ማውጣት ማስተማር ስለሚቻል። ግን ልጁ እንደሰማችሁት ያ አይደለም ፍላጎቱ። አነጋጋሪ እንዲሆን የፈለገው አስተማሪ እንዲሆን አልፈለገም። ድንበር ተሻጋሪ እንዲሆን የፈለገው ማለት ነው እና ያው ቃና ለሚታይ ድራማ ድሮስ ምን እንዲሆን ትጠብቃላችሁ? የእኛን ያልሆነ ነገር ነው የሚያሳዩ። ከዚህ በፊት እንግዲህ እንደዚሁ በመረጃና በማስረጃ አጋልጠን አንድ ፊልም አስቁመናል። ፍልሰት የሚል አደለ? ሰዶማውያንን እንግዲህ የሚያስተዋውቅ ከኢትዮጵያ ባህል እምነት ውጭ የሆነ ማለት ነው። አሁንም አደገኛ ነገር በቃና ላይ እየተላለፈ ነው ያለው ማለት ነው። ፊልሙ ላይ ስለታዩ አጓጉል ነገሮች ማውራት አለብን። አጓጉል ልማዶች፣ ሰይጣናዊ ድርጊቶች፣ ቢስ የተባለ መንፈስ ፊልሙ ላይ ይመለካል፣ ወርሺፕ ይደረጋል እና ቢስ ማለት ቢስት ማለት ነው። ቢስን አስር ጊዜ ደጋግማችሁ ጥሩት፣ ቢስ ቢስ ቢስ ስትሉ ቢስት የሚለው ቃል ይወጣል። እህት ወንድሞች በጣም የሚገርም እኮ ነው። ይላችሁ ሊል ኡዚ ቨርት የተባለ ዘፋኝ አለ። ዴሞኒክ የሆነ ዘፋኝ ማለት ነው። ዲያብሎስን የሚያወድስ፣ ዲያብሎስን የሚጠራ፣ ፎሎወርሶችን ወደ ገሃነም ይዣችሁ ገባለው የሚል ማለት ነው እና ኮንሰርቶቹን በጣም አስፈሪ ናቸው እንደምታዩት ይውላችሁ ቀይ ለብሶ ዩ ሪችዋል የሚያደርግለትን ዲያብሎስን ደም የሚያፈስለትን ዲያብሎስን ሪፕዘንት ያደርጋል። ቀበቶዎቹ ላይም እንደምታዩት ፔንታግራም ኮኮቦች ይታያሉ ማለት ነው። ባለአምስት ጫፍ ኮኮብ ያላቸው ፔንታግራም ኮኮቦች እና ዲያብሎስን ሪፕዘንት ስታደርጉት እስከነ ሲምቦሉ እስከነ ምልክቱ መሆን አለበት ማለት ነው። እና ልጄስ ድራማ ላይም ያንን ነው የማሳያችሁ ማለት ነው። እና የዚህ የሊል ኡዚ ቨርት ስም ሲደጋገም ሊሉዚቨር ሊሉዚቨር ሊሉዚቨር ስትሉ ሉሲፈር የሚለው ቃል ይወጣል ካፋችሁ ማለት ነውና ሉሲፈር ባይ ዲፎልት ሉሲፈር ወይንም ዲያብሎስ ማለት ነውና እስቲ ይሄን ድምጽ ሰምተ ነው እንመለስ። አም ሹር ማኒ ኦፍ ዩ ጋይስ ኖ ሁ ሊሉዚቨር ኢዝ ራይት ዌል ሃው አባውት ዩ ትራይ ቱ ሴይ ሂዝ ኔም 10 ታይምስ ፋስት ሊሉዚቨር ሊሉዚቨር ሉሲፈር ሉሲፈር ሉሲፈር ሉሲፈር እና ልጄስ ድራማ ላይም የታዩት እንግዲህ ተዋናዮች ልክ ሊሉዚቨርት እንደለበሰው ቀይ ልብስ ሁሉ አያችሁ፣ ዲያብሎስን ሪፕዘንት አድርገው የሚያፈሱለትን ደም ሳክሪፋይስ የሚያደርጉለትን ከለር ሪፕዘንት አድርገው እንዲሁም ጨሌያቸውን አንጠልጥለው እናየዋለን። ይሄ ጨሌ ምን ማለት እንደሆነ ሌሎች ፊልሞች ላይም እንደታየ ማለት ነው። እና ምልክቱንም በግንባራቸውም በጀርባቸው ላይም አረገው ነው ልክ ሊሉዚቨርት በኢንታግራሙ እንዳረገው ሁሉ ማለት ነው። ስፓይራሉን አረገው ይታያሉ ማለት ነው። እና ለሚሰግዱለት፣ ወርሺፕ ለሚያደርጉለት፣ አምልኮ ለሚያደርጉለት ቢስ ብለው ለሚጠሩት ነገር ግን ቢስቱ ወይንም አውሬው ለሆነው በራእይ ዮሐንስ ምዕራፍ 13 ላይ ለተቀመጠው መንፈስ ምልክቱን ያደርጉታል፣ ያሳዩታል። በጣም ከባድ ነው። ያው ገብታችሁን ሙሉ ትንታሬውን ማየት ትችላላችሁ። እዚህ ጋር እኔ ምንድነው ነው ብዬ የኮነንኩኝ አይደለም፣ ግን ደግሞ አይሆንም ማለት አይቻልም። ከምናየው አንጻር ስናገናኘው የመጡበት መንገድ ስፕሪቱ በጣም ነው የሚያስጨንቀውነት ለመናገር የሆነ የጥንቆላ ያለበት ስሜት ነው የምናቀው ኢትዮጵያዊ ነገሩን ትቶ የመጣ ነው። በጣም ከባድ የሆኑ ነገሮችን ያሳየን እየመጣ ይገኛል። ልክ ቁጥሩ በጨመረ ቁጥር ከባባድ ነገሮችን እያመጣ ይገኛል። እና በቃል በቃል እኮ አሁን ሁለቱን አስተያየ ናቸው አይደል? ኢንቱዘባል አንድ ላይ የነበረውን አይኑ ከአንዳንዱ ወደ ጥቁርነት የሚለወጠውን እና ልጄስ ላይ ደግሞ ያለው ስታዩ ራሱ ነው የሚለብሱት ልብሶችን ስትመለከቱ፣ በተለይ እቺ ሴቷ የምታደርጋቸው ምልክቶች፣ አንገቷ ላይ የምታደርጋቸው ጨሌዎች የቢፅን የጥንቆላውን ነገር የሚያከናውነው ቄስ የተባለው ወይ ደግሞ ዛሬ ያለው አንድ እንደ ዋናው ሰው የሚያደርገውን ነገር ብትመለከቱ ለሊት ላይ ነው የሚደረገው። በጣም አስጨናቂ ነገሮች አሉበት። ይሄን ስታዩ አሁን ያለንበት የኢትዮጵያዊ ማንነታችንና ከሃይማኖታችን አንጻር፣ አሁን ደግሞ በዚህ በድራማ መልክ ላይ አሁን ደግሞ በቃና መሆኑ ነገሩን ትንሽ ከበድ እያደረገው ይመጣል ና ነው ባንልም ግን ደግሞ ተጠራጥሮ መመልከቱ የተሻለ ነው። የተሻለ ነው። አነጋጋሪ ለመሆን አስበው የመጣ ስራ ነው። አነጋጋሪም ሆኖለታል። እሱ እንደሚናገረው አውት ኦፍ ዘ ቦክስ ነው። ከኢትዮጵያ ውጭ ማየት መሄድ እፈልጋለሁ የሚል አይነት ተሳቢ ያለው ራሱ እንደሚናገረው። ስለዚህ ሊሄድ ይችላል፣ ሊሄድም ይችላል፣ ሊሆንም ይችላል። መብቱ ነው፣ ሀሳቡ ነው። ግን ምንድን ነው የሚያስተምረው የሚለውን ነገር ማምጣት ነው ዋናው ጉዳይ እንዲህ እንዲያ ነገሮችን በጣም ትኩረት ሰጥተን ብንመለከት የሚል መልእክት ለማስተላለፍ ነው። መወደው ወደ ቀጣይ እናምራ። በነጋሽ ሚዲያ ከሰሞኑ እንግዲህ ተደጋጋሚ ነገሮች ሲቀርቡ ነበረ። እሱ ምንድን ነው ከዚህ ከበርሜል ቅዱስ ጊዮርጊስ ጋር በተገናኘ ያለ ነገር ነው። ምንድን ነው በርሜል ቅዱስ ጊዮርጊስ የተፈጠረው? ሁለት ተከታታይ ቪዲዮችን ላስደምጣቸው። እዚኛው ሸቀል ነው የሚሸቅልበት። ከእኔም ጀምሮ ክሳራ ውስጥ ነው ያለ ነው። ምክንያቱም ሃይማኖታችን ጠብቀን እስካለን ድረስ እኛ ሃይማኖታችን አጓጓዥ ባልጠበቅን ቁጥር ደግሞ እንደ እንዳጓጓዥ ወክዬ ነው ሁላችንም ባልጠበቅን ቁጥር ምን ይፈጣል? ምን ይፈጠራል? ተጓዥ ይጎዳል፣ መረጃ አያገኝም፣ ሲሄድ ይንገላታል። ደግሞ ሚዲያ ላይ ስለሆን ብቻ ሃይማኖታዊ ምስጢራዊ የሆኑ የሚጠበቁ ነገሮች አሉ። ሁሉ ላይ ዘረግፍ አይደለም። ለምሳሌ ማን ነግራቸው ውስጥ ለውስጥ የምንነጋገር እህፉ ተው ተው የምንባባልባቸው መንፈሳዊ አስጓዥ ነን መንፈሳዊ ሰውን ይዘን የምንሄደው ያንን ትርኢት ምናደርግ ራሳችን ተጠብቀን። እኔ አሁን ኪዳነ በተደጋጋሚ ሲገባ ጊዮርጊስ ከተጠመቅ ቆይቻለሁ። ለምን እንዲሁ ሀስበንበት መግባት አለብን ወይም ልንጠመቅ መሄድ አለብን ዘው ብለ መግባት ስለሌለብን በሌላም በሌላም ምክንያት የማይጠመቅ ሰው ይኖራል። እሱን አናውቅም። እንደ እንደ ራሴ እንደ አጠቃላይ አይዘጋም በሚለው ምዕራፍ መጨረሻ ሰዓት ላይ ተነገረኝ። እንደማንኛውም ላይ ገብቼ ቅዱስ ጊዮርጊስ ገንዘብ እንዲገባለት የበለጠና ልማቶች እንዲሰሩ የሚል ያን ስለ ልማት ማን ያሰባሰብ እንዴት ያሰባስበው ነገሮች ባይገቡኝም የአካባቢ ሰበካዎች ሊቀባባስ ዲያቆኖች መኖራቸውን ቼክ አድርጌ እዛ ላይ ተጨምሬ እንዲሰባሰቡናል በኔ በኩልም ሳንቲሞች ገብተዋል። ሁሉም ሰው አሰባስቧል። ከዛ ውጭ እንግዲህ ውስብስብና እኛ የማናቃቸው ከኛ አቅም በላይ ያሉ አንዳንዶች በውስጥ መስመር የተጓዙ ይኖራሉ። ይህን ነገር መግለጽ አንችልም። እና የነበረው ቆይታ የነበረ እየሰረቅ ነው ወደ ስርቆት አ ሰረቆ የሚለው አይደለ። አሁን የሰርቃ ሊቀጥፋል አይነት አይደለ

ሃይማኖታዊ ይዘሽ የምትጠብቂበት ነው፣ መሆን ያለበት ጉዞ። ግን ሳየው ሽኩቻ፣ ጥላቻ፣ ጫራታ ያለዚህ አታድጊም። ሚዲያም እንደዛው በተመሳሳይ ሚዲያም ለምሳሌ ውሸቱን አያምተሽ እውነት ነው ብለሽ ካልተናገርሽ እ ለምሳሌ ወተት ጥቁር ይሆናል ብለሽ በግድ ካልተናገርሽ ሚዲያ ያድግ አለም፣ አይደጉም። በራሴ አየዋለሁ። እኩል ነው፣ ከሰው በፊት ነው የጀመርኩት፣ የትም አልደረሰ። ግን በቂ ነው ይተዳ ለምሳሌ አንቺ ሽንት ቤት ተሰሪ መጥተሽ ከሆነ ደብል ሌላ ሽንት ቤት ለማሰራት መንጣት የለብኝም። ሽንት ቤት ማሰራት ብዛቱን መጠኑን ማወቅ የዚያ ሰው ዲዛይን ነው። ጉዞ አለ አስፈላጊ ሆነ ይቀራል ያልኩሽ አሁን እኔ ተወዳድረሽ ሰርቀሽ በውሸት ተዘጋ ብለሽ ጨረታ ገጥመሽ ገንዘብ ይዘሽ በጉልበትሽ ብቻ ሰው የምታገኝ ከሆነ ምን ያደርጋል ጉዞ ለምሳሌ ይሄን ያልኩሽ ምንድነው ሰዎች መንፈሳዊ ጉዞ እየሰጠሻቸው መንፈሳዊ አገልግሎት እየሰጣቸው አይመጡም አንቺ ጋር። በዚህ ዙሪያ ሰዎች ሺ ጊዜ ቢዘረፉኝ አይደንቀኝ። ለምን በሚሊዮን አይወሰድባቸውም? በእጃቸው ነው የሚሰጡ። አንድ ፈልገውት ነው ይሄዱ። ሁለት ጉዞ እኮ ለምሳሌ በኢትዮጵያ ውስጥ ብዙ የጉዞ ማህበራት አሉ። ጥሩ የጉዞ ማህበራት ናቸው። የምታያቸውን ሰዎች አይደግፏቸው። እኛ ኳ ታዩ ትናንትና የመጣን ገና 30 ሰው ያልሞላን መተውም እንችላለን። ይችላል ምንድነው አሁን ግን ከእንትን ተያይዞ የተነሳን እኔ በዚህ ዙሪያ አልሰራም ብዬ ነው እንጂ ከስጉሯ ማርያም ብዙ ህዝብ ይፈሳል። በጉዞ ዙሪያ ተነሳ፣ በቲክቶክ ተባለ፣ ተባለ፣ ተባለ፣ አሸነፉ እንዴ! አዲስ ነገር ምን መጣ? ምንም የመጣ ነገር። ጉዞ ለምን መንፈሳዊ አይሆንም? መዋቅሩ ለምን የተስተካከለ አይሆንም? ካልሽ አንደኛ መጀመሪያኛ መንፈሳዊ አይደለም። ማጓጓጅ ሰዎች አብዛኛው ይሄ ህዝብ ብሎ ዱርዬው ነው የሚያመላልስ አረቄ ቤት የሚውለው ሁላ። ትንሽ እኮ ማዕረግም ቢኖረን ትንሽ ደግሞ አባቶች ቢኖሩን እኔ እኔም ይመልሁን። ለምሳሌ ከኔ በላይ አንደኛው ቀሲስ መሆን አለበት የቤተ ክርስቲያን መሆን አለበት ሰንበት ተማሪ መሆን አለበት። ትንሽ ብናቅ ጨረሰ የሚመን ስለሆነ ደግሞ የሚያስተናግድ አለ። ግን ቅልቅል ብንሆን አሁን አብዛኛው አስጓዥ ማየት ትችያለሽ ምሉ ከመርካቶ ብድግ ብሎ ይዞ ልቅ። ስለዚህ ምንድነው ባህር ዳር ላይ የምናርፍበት ቦታ የቤተ ክርስቲያን አዳራሽ ነው የምናርፈው፣ ግን በአንድ መኪና አራት ሺ ብር ከፍለን ነው የምናሳድረው። ህዝቡ ለማን ነው የምትከፍሉት? ለቤተ ክርስቲያኑ ለምናሳድርበት ቤተ ክርስቲያን ለምናሳድርበት ቤተ ክርስቲያን በመኪና አራት ሺ ብር ደርሶ መልስ ከፍለን ነው የምናሳድረው። የክርስቲያን ቤት አለች እ ቤተ ክርስቲያን ለምን ነው የምታስከፍለው? ክፈሉ ከተባለን ህዝቡን መበተን እንችል። ባህር ዳር ምን ቤተክርስቲያን ያልከኝ ለምሳሌ አሁን የትኛውን ቦታ ላይ የባህር ዳር የምናርፍባቸው ቦታ ላይ በመኪና ይዘነው ነው ብሄር ነው መኪና ከፍለን ነው የምናሳርፍ። ያው የሚከፈለውን ገንዘብ ሰው ሂሳብ ስለሚሰራ ይሄንን ጭምር ከግምት እንዲያስገቡ ማለት ነው። እንግዲህ ስንነጋገር እውነት አለ የምንነጋገር። ስለዚህ አንድ ሰው 15 ሺህ ይከፍላል፣ 16 ሺህ ይከፍላል። ከኤርፖርት ጀምሮ መኪና ይመቻችለታል፣ ቤተክርስቲያን ሄዶ ያርፋል። እዛ ቤተክርስቲያን ስላደሩ ግን ክፍያ ማለት ወጪ የለባቸውም ብለው እንደ ሆቴል እንዳልጋ የሚያስቡ ሰዎች ሊኖሩ ይችላሉ። ግን እኛ በመኪና ደርሶ መልስ ከፍለን ነው የምናሳርፈው። ከዚህ በፊት የተለያዩ የልማት ስራዎችን እንሰራለን ብላችሁ ገንዘብ ስትሰበስቡ ነበር። ያ ገንዘብ የት ገባ? ለምሳሌ እንደ አንድነት ሲነሳ ከነበረው አምሳ ለወንድ አምሳ ለሴት ሽንት ቤት ጀምሮ ይላል፣ እዚህ ኮሜንት ላይ አሁን ካነበብ ነው እና ቅድም የተሰበሰበው ገንዘብም ቅድም የሚሉ ነገሮች ናቸው እና አካውንቶችስ በማን ነው እሱ የሚሉት እነዚህን ነገሮች እናንሳ አሁን ለምሳሌ እኛ ሽንት ቤት ይሰራል ብለን ያስጀመረው ፕሮጀክት የለም። መኪና ውስጥ የሚጠየቅ ነው ሰው የለም። በቪዲዮ የሚሰራ ነው የለም። አጥር እናሳጥራለን ብለን ገንዘብ ሰብስበናል። አጥር እናሳጥራለን ብለን ገንዘብ ሰብስበናል። ማቴሪያል የሰጡንን በማቴሪያል ተቀብለናል። ገንዘብ የሰጡንን በገንዘብ በካሽ ተቀብለናል። ያንን የቤተክርስቲያኑን አጥር ቤተክርስቲያኑ ማንም ሰው ያውቀዋል። ከ2016 ዓመተ ምህረት በፊት የነበረው የበርሚል ቅዱስ ጊዮርጊስ ግቢ ምንም አይነት የጭራሮ መዝጊያ እና አጥር እንኳ አልነበረውም። በቆርቆሮ፣ በእንጨት ያው ጊዜያዊ ቢሆንም ለጊዜው መፍትሄ ነው ተብሎ አህያ፣ ከብት፣ ውሻ የተለያየ እንስሳ የሚንቀሳቀስበት ቦታ ነው። ለሰው መውጫ መግቢያ በር ቅጥር አጥር አልነበረውም። ያንን አጥር በቻልነው መጠን በመሬት እያሰፋች በምትሄድበት በኩል በሚነሳ በቆርቆሮ እና በእንጨት አጥረና ቤተክርስቲያኒቷ የራሷን መጀመሪያ ድንበሯን አስከብራ ወሰኗን ጠብቃ የራሷን መሬት ካስከበረች በኋላ ከዛ ደግሞ ከግለሰቦች ጋር እየተስማማች እየገፋች እያሰፋች እያሰፋች ስትሄድ ያን ቆርቆሮ አጥር እያነሱ ወደሚገዙት ወይም በስጦታ መልክ ከሆነ ወደ ቤተክርስቲያኒቷ ተጨማሪ ቦታ አጥሩን መንፏቀቅ እንዲችል ተብሎ በቆርቆሮና በእንጨት በጊዜያዊነት አሳጠረናል። ከዛ ውጪ በወንዝ በኩልና የቤተክርስቲያኒቷ ድንበር በራሱ በወንዝ ተወስኖ በሚገኘው በኩል በወንዝ ለማጠር፣ በግንብ ለማጠር፣ በብረት ለማጠር ያቀረብነውን ስቢንቶና ፌሮ እዛው ቦታ ላይ ቤተ ክርስቲያኒቱ ስቶር ላይ በተቀመጠበት የጉዞ ሁኔታ ተቋረጠ። ክረምት ላይ ቤተ ክርስቲያኒቷ ራሷ ላስጀመረችው ለተጀላስ ሽንት ቤት ፌሮውንም ስቢንቶውንም ተጠቅመዋለች። 200 ኩንታል ስቢንቶ፣ ጣውላ፣ ፌሮ እነዚህን ማቴሪያሎች እኛንን ያቀረብናቸው ግን ለተጀመረው ሽንት ቤት ቤተ ክርስቲያኒቷ እና ምንም በራስ የሰበሰብከው በግል አካውንት እንግዲህ የዚህ የበርሜል ቅዱስ ጊዮርጊስ ቤተ ክርስቲያን በርካቶች የሚሄዱበት በርካታ ምእመናን የሚሳተፉበት እንደሆነ ይታወሳል። በዛው ደረጃ አሁን አሁን በጣም የጉዞ መዳረሻ ቦታዎች ብዙ ነገሮች ይቀርቡባቸዋል። ስውራ ማርያምን ከሰሞኑ ስንሰማቸው የነበሩ ብዙ መረጃዎች ነበሩ፣ ከዚህ ከጉዞ ጋር በተገናኘ እንዲ እንዲ እንዲያንም ቦታዎች ማለትም በርካታ ምእመናን የታመሙ የሚፈወሱበት፣ ያዘኑ የሚጽናኑበት ቦታዎች ገዳማትና አርባራት አብያተ ክርስቲያናት ጋር ሄደው ምእመናኑ በረከት ለማግኘት በሚሄዱበት ቦታ ላይ በጣም ብዙ ያልተገቡ ነገሮች ሲደመጡ እንደነበር እናውቃለን። አሁንም ያ ነገር እንደቀጠለ ነው። የበርሜል ቅዱስ ጊዮርጊስ በጣም ብዙዎች የሄዱበት የነበረበት ቦታ ነው። ዛሬ በነጋሽ ሚዲያም በሌሎች ሚዲያዎች ላይ የሚሰሙ ነገሮች ደግሞ ያስደነግጣሉ። ምክንያቱም ምእመናኑ በጣም ብዙ ገንዘብ እያወጡ ኢንቨስት እያደረጉ የከሰሩ ስለሆነ ማለት ነው። እና ነገሮች በጣም ከበድ ከበድ እያሉ መጥተዋል። በአጠቃላይ ግን የተጣራውን መረጃ ለእናንተ በቀጣይ የምናስደምጣችሁ ነው የሚሆነው። የተወዳችሁ ድሶቻችን የዛሬ መረጃዎቻችን ይህን ይመስላሉ። መረጃው እንዲዳረስ ላይክና ሼር በማድረግ ትብብርና አጋነታችሁን ማሳየታችሁ እንዳይዘነጋም። ወንድማችሁ ልዑል መብራቱ ነኝ። ያሮሴ የእናንተም እኛም ነው። ክብር ምስጋና ለአብ፣ ክብር ምስጋና ለወልድ፣ ክብር ምስጋና ለመንፈስ ቅዱስ አንድ አምላክ አሜን።